ኢኮኖሚ ውስጥ የሴቶችን ተሳትፎ ከፍ ለማድረግ በሀገር አቀፍ ደረጃ ፖሊሲዎች ተቀርጸው የተለያዩ ስራዎች ይሰራሉ። በአማራ ክልል ፍኖተ ሰላም ከተማ ከመንግስት በተደረገላቸው የገንዘብና የማማከር ድጋፍ ራሳቸውን የቻሉት ሴት ወጣቶች አብነት ናቸው። ትምህርቴን ጨርሼ የምሰራው ስራ የለኝም ነበረ። ለመስራት እየፈለግኩኝ ቦታም የለም፣ ገንዘብም የለኝም። ባለች በትንሽ ነገር ተነሳሁኝ እንጂ በጣም ሪስክ ውስጥ ገብቼ ነበረ። በኋላ በሰዎች እገዛ ኮንቴነር ተሰጠኝ። ቀጥታ ቤቴ ላይ ያለችትን ዶርም ላይ ያለችትን ቱን ሽሮና በርበሬ ይዤ ነው የጀመርኩት። ያን ጀመርኩኝ፣ በትንሽ ነገር በዛች ተነሳው። አሁን ከምን ከምን ከባዶነት ነው እዚህ ደረጃ የደረሱት። እዚኛው ስራ ላይ ሞር ትኩረት ሰጠን ብንሰራ ውጤታማ እንሆናለን፣ ህብረተሰቡን ተጠቃሚ እናደርጋለን፣ አደርጋለን የወተት ተዋጽኦ ተደራሽ እናደርጋለን ብዬ ስላሰብኩኝ እዚኛው ስራ ላይ ተሰማርቻለሁ። ምንሽ በዶርም ነው የጀመርነው። በጎችን አደልብ ነበረ። ወደ አርባ ስምንት ዶሮዎችን ጀምረን ነበር። ከዛ እያልን እያልን ነው በሰው ቤት በዶርም ስንሰራ የቆየን። መነሻችን ያ ነው በብድር አውቅተ ብድር ነው የጀመር ነው። ከምንም በትንሹ የጀመሩት ሴቶቹ ያገኙትን የገንዘብ ብድር እንዲሁም ልምድና ተሞክሮ ተግባራዊ በማድረግ ዛሬ ላይ ገበያቸው ማህበረሰቡን ተዋውቋል፣ ሀብታቸው ጨምሯል፣ ትርፍ ገንዘብንም ማስቀመጥ ጀምረዋል። ባጃጅ አለኝ፣ መፈተጊያ ማሽን አለይ፣ ሁለት አይነት ሚዛን አለኝ፣ የኩኪስ ማሽን አለኝ። አሁን በቅርብ ቀን ደግሞ የቆሎ ማሽን አስገባለሁኝ። የምታያቸው ሱቄ ሙሉ ነው። በተመሳሳይ ደግሞ የራሱን የቻለ ጥሬ ዕቃና የተዘጋጁ ምርቶችን ማስቀምጥበት በረንዳ ላይ እዚህ ደርሻለሁ። ያለኝ አካውንትም ደግሞ ከፍ ያለ ነው። እቁብ በሳምንት ከአስር ሺህ ብር በላይ ቁብጥ ነው። ለራሳችን ቤት በቃል አንድ ላም ብለን ጀመር ለልጆቹ በሚል ነው የጀመር ነው። ስንል አዋጭ መሆኑን እያየ ነው ስንሄድ በአካባቢው ደግሞ ሰዎቹ ወተት ፈላጊ እንደሆኑ ስናቅ አንድ ስንል ሁለት ስንል ከብድር አሁንም ድጋሚ ጠይቀን መቶ ሀምሳ ሺህ ራውተን ሁለት ላሞችን ገዛን። ውጤታማ እየሆነ ሲሄድ አሁንም እየጨማመርንባቸው ንባቸው መሄዱን ቀጠልናል። ሲቀጥል በቤታችን ሰርቪስ ላይ ነው። 11 ከብቶችን ይዘን ስንሰራ ይቆያል። ይህ እየታየ ያለው የሴቶች ተጠቃሚነት እንዲመጣ ታዲያ ብድርና የመስሪያ ቦታን ከማቅረብ ጀምሮ በማዕከላት የማማከርና ደረጃጀት ስራ በትኩረት ሲሰራ ቆይቷል። በዚህም አሁን ላይ ሚሊዮንን የተሻገረ ካፒታል እንዲያፈሩ ማድረግ ተችሏል። በየቀበሌዎች የተለያዩ ማዕከላት አሉ፣ ሶስት ማዕከላት አሉ። ስለዚህ በተለይ ሴቶች እነዚህን ሂደው በሚያማክሩና አደራጁ ብለው በሚጠይቁ ሰዓት ቀበሌዎች እነዚህ ማዕከላት ላይ እንዲደራጁ በማድረግ የተለያዩ ወጣቶችን በተለይ ለሴቶች ቅድሚያ በመስጠት ለማደራጀትና ውጤታማ ለማድረግ ሞክረናል። እንዳያችሁት በባልትና ዘርፍ የተደራጁ በወተት ልማት የተደራጁ ሴቶች በተለይም በተለይም በባልትና ዘርፍ የተደራጁ ሴቶች እስከ ሚሊየን በሚሊዮን የሚቆጠር ገንዘብ ደርሰዋል። ለዚህም ባገኙት ድጋፍ ከትንሽ ተነስተው ዛሬ ላይ ሀብትም ንብረትም አፍርተው ለሌሎች የስራ ዕድል የፈጠሩት ሴቶች ይበልጥ በስፋት ለመስራትና ከራሳቸው አልፈው የስራ ዕድል ለመፍጠር ለመንግስት ያቀረቡት ጥያቄ በቅርብ ጊዜ መልስ የሚያገኝ ይሆናል። ከትንሽ ተነስተው በኮንቴነር ነው የሚያመርቱት፣ በኮንቴነር ነው የሚሰሩት። እንዲሁም አሁን ማስፋፊያ እየጠየቁን ይገኛሉ፣ እውነት ለመናገር ማለት ነው። ስለዚህ እነዚህን ደግሞ ቦታ የማመቻቸት ሌላ ማስፋፊያ ቦታ መስጠት ከኛ ይጠበቃል። ግን እነዚህ አድገውልን እንዲሁም ሌላ ስራ እድል ፈጥረውልን እየተንቀሳቀሱ በስፋት እየሰሩ ይገኛሉ። በአገልግሎት ዘርፍ በተለይ በግብርና ዘርፍ በወተት ሀብት ልማት እንዲሳተፉ የተደረገበት ሁኔታ አለ። ተደራጅተው መንግስት ለእነዚህ አካላትም የመስሪያ ቦታ ወይም ሸድ በማቅረብ የብድር ተጠቃሚ እንዲሆኑ የማድረግ ስራዎችን እየሰራ ያለበት ሁኔታ ነው የሚገኘው። ይሄ ብቻ አይደለም። በኮንስትራክሽን ዘርፍም አጠቃላይ በከተማችን በሚደረጉ የግንባታ ስራዎች ላይ ባደረጃጀት ውስጥ ሴቶች እንዲካተቱ በማድረግ የኢኮኖሚ ተጠቃሚነታቸውን ለማረጋገጥ ስራ እየተሰራ ያለበት ሁኔታ ነው ያለ። ይሁን እንጂ አሁንም የስራ እድልን የሚሹ በርካታ ሴቶች አሉ። ለዚህም የተጀመረውን ውጥን ይበልጥ አጠናክሮ መቀጠል ቀጣዩ የቤት ስራ ይሆናል። የሴቶች ተጠቃሚነት አሁን ያለውን የስራ እድል ፈጠራ ስራ አጠናክሮ መቀጠል፣ ዘላቂነታቸውን ማረጋገጥ ላይ አተኩረን እንሰራለን። በሁለተኛ ደረጃ ደግሞ አዳዲስ ምሩቃን ይወጣሉ። በቀጣይ አሁንም ጭምር የስራ እድል ያልተፈጠረላቸው በጣም በርካታ ሴቶች አሉ። የኢኮኖሚ ተጠቃሚ ያልሆኑ በርካታ ሴቶች አሉ። እነዚህን ሴቶች ተጠቃሚነታቸውን ለማረጋገጥ በአንድ በኩል የተለያዩ የልማት ፕሮጀክቶች ሲመጡ በእነዚህ እንዲታቀፉና ድጋፍ እንዲደረግላቸው የማድረግ ስራዎችን እንሰራለን። በሌላ መንገድ ደግሞ በውስጥ ሀብት ሴቶች ተጠቃሚ እንዲሆኑ መንግስት የመስሪያ ቦታ በመስጠት ሊሆን ይችላል፣ የብድር አገልግሎት በማቅረብ ሊሆን ይችላል። በእነዚህ ሁነቶች የሴቶችን ተጠቃሚነት የምንችለውን ያክል ድጋፍ የምናደርግበት ሁኔታ ይኖራል ማለት ነው።